እሺ ሁለት ደቂቃ ትሰጠኛለህ ማለት ላብራራ፣ እንትን ወደ ትረካ ወደ ትንተና ሳይሆን እንዲህ ብሎ ነው የተሰናከሩበት፣ እንዲህ ብሎ ነው የተሰናከሩበት በለኝ። ተሰናክለው ወይ ስልህ አዎ በክርስቶስ ላይ ተሰናክለዋል ብለኸኛል። ምን ብለው ነው? አንተ ነህ የምታብራራው። እኛም ጥያቄ መልስ ነው የምንመልሰው። እሺ አንተም ጥያቄ ስትጠይቅ እኔ እንደዚሁ መልስልሃለሁ፣ ሚላ ነው ፖለቲካ መስራት ጥሩ አይመስለኝም፣ እና እዛ እያረከ ስለሆነ ነው። ጠቀም ትችላለ ሚላ ነው መመለስ ይችላለናቸው። የቅርታ ጋር ተሰናከሉበት የሚለው እህቶቹንና አምላክ እንደሆነ ስላልተቀበሉት ተሰናከሉበት። ምን ብለው ገጸ ንባቡን እንዳላምብልኝ፣ ተሰናከሉበት ከማለቱ በፊት ምን ብለው ተሰናከሉበት? ከላይ ጀምሮ እናቱ ስ ትባል የለም፣ ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳ አይደሉም? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም? ምን እንኪያስ ይሁን ሁሉ ከወዴት አገኘው? በጣም ጥሩ ተሰናከሉበት ይላል። እሺ፣ የተናገሩት ንግግር የንቀት ነበር ወይስ አልነበረም? ጌታ ኢየሱስ በጣም የሚገርም ነው። የንቀት ነው። እሺ፣ ስለዚህ ጌታችን ኢየሱስ የንቀት ቃል ስለተናገሩ ነቢይ በገዛ አገሩ አይከበርም አላቸው ይላል። እኮ እራሱ ተናገረ። እንደዚህ አይነት የንቀት ንግግር እየተናገሩ እንደነበረ ክርስቶስ ራሱ ቁጥር 57 ላይ ይናገራል። ትክክል። ከዛ 58 ላይ ደግሞ ምን ይላቸዋል? ባለማመናቸው ምክንያት በዚያ ብዙ ታምራት አላደረገም። አላደረገም። ትክክል። ስለዚህ ሁለት ሀሳቦችን አንስተናል ሚላ ነው ድንግል ማርያም ልጆች አሏት ብለ ለመናገር ያመጣ የመጽሐፍ ቅዱስ ማስረጃ አንተ መዳንም ያመጣችሁት የመጽሐፍ ቅዱስ ማስረጃ ላይ አንደኛ በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር ነው። ሁለተኛ እንዲህ በማለታቸው ማለት በተናገሯቸው ንግግሮች በክርስቶስ ኢየሱስ ላይ ተሰናክለው ነበር ኢንሴንስ እናንተም የተሰናከላችሁ ነው ሶስተኛ ደረጃ የተናገሩት ንግግር የንቀት ነበረ አጭርና ግልጽ ከዛ ክርስቶስ ምን አለ እየተከበር ነቢይ በአገረ ነቢይ በገዛ ሀገሩ አይከበርም አላቸው ይላል ለምን ስላላከበሩት መልካም እኔ ደግሞ ላይ ሌላ የመጽሐፍ ቅዱስ ማስረጃ ካላችሁ ስጡ እኔ ደግሞ እነዚህ ወንድሞቹ እና እህቶቹ አይደሉም የሚል መጽሐፍ ቅዱስ ማስረጃ አለ፣ አንተ ወይስ እነዚህ ሰዎች ወንድሞቹ አይደሉም? እኛ መቻለን እኛ ወንድሞቹ አይደሉም፣ መቻለን እኛ ወንድሞቹ አይደሉም እኳ አላለህም ሚላ ነው። ለምን አትረጋገም? እኔ ግን እንደማወራው ለምን አታወራም? እሺ አይ፣ ማርያም አልወለደችም። ይሄኛውን እኮ ኖርማሊ ማርያም የክርስቶስ ኢየሱስ እናት ብቻ ነች። የጌታችን ኢየሱስ ክርስቶስ ወንድሞች ተብለው የተጠሯሉ ወይ? አዎ የተጠሯሉ። ምክንያቱም የማቴዎስ ወንጌል ለምሳሌ ምዕራፍ 12 ከቁጥር አንሳሪ ገልጠ ስትመለከት የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል ጌታችን ኢየሱስ ክርስቶስ። የማን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ አዎ የክርስቶስ ኢየሱስን ፈቃድ የፈጸመው ሐዋርያት በአጠቃላይ ወንድሞች ተብሎ ተጠርተዋል። ይሄ ለእኛ ምንም የሚረብሸን የሚቆረቆረን አማርኛ አይደለም ይላሉ ተወዳጅ ወንድማችን። አሁን ጥያቄው ኧረ ተው ግድ የለም እስኪጨርስለእኔ አንድ ድርስ ወሰጠ የጣሊያን ስም ያላቸው ሰዎች የጣሊያን ስም ያላቸው ሰዎች የጣፈንቲ አይደሉም። እኔ ከበፊትም ከበፊትም ነው በዛ አማሪዎ ሚላኑ ምናምን ምናምን ግ አሁን ላልከኝ ሀሳብ እኮ በቂ የሆነ ነገር እየነገርኩህ ነበር። ለምን መሰለህ ወደፊት ስንራመድ ሁሉም ነገሮች ላይ ምክንያት የሆነ እንድንራመድ ማለት ነው። ሚላኑ እርግጠኛ ነኝ ዛሬ አንተስ እስከ ዛሬ ተመልክታቸው ማታቃቸውን ነገሮች በጠቃላይ ተመልክታቸዋል። የሆኑ የመጽሐፍ ቅዱስ ሀሳቦችን ተመልከተህ በማታቀው አይነት መልኩ ዛሬ እያየሃቸው ነው። ይሄ እኮ የኤክስፔሪያንስ ነው። ሶሪ እኔ ከዚህ በላይ ነው የማውቀው። እኔ ላስረዳህ እችላለሁ አሁን አንተ ብቻ ነው እያወራ ያለው እና ትንሽ ሰሆነ እየመለስከኝ ነው። እርግጠኛ ከዚህ የበለጠ ታውቃለህ። ሚላ ነው እየመለስከኝ ነው እኮ። አሁን እኮ አንተ ነው የምታወራው። ሚላ ነው ከዚህ የበለጠ ታውቃለህ እርግጠኛ ነህ። አሁን ለምሳሌ ፈለገ፣ አሁን አንተ ያዕቆብ እና ዮሐንስ ብቻ ከዚህ የበለጠ ታውቃለህ ወይ? ሚላ ነው ችግር የለውም እሱን ተውና ያዕቆብ ይሁዳና ስምንኦን ወንድሞቹ ናቸው። ከዚህ የበለጠ ታውቃለህ ወይ? ቆይ ወደዛ ይሄዳሉ። ችግር የለውም እኔ እመልስልሃለሁ። ከዚህ የበለጠ ታውቃለህ ወይ አንተ? ግን አዎ አውቃለሁ። ችግር የለውም መልካም። እኔ በተፈጥሮ ምናለ ለመሰለ የመጽሐፍ ቅዱስን አምስት ፐርሰንት እንኳን ሰው ሳያነብ በዚህ ልክ እንትን ሲል እኔ አልወድም እና ምን እናደርግ መጽሐፍ ቅዱስን እንደማታውቅ በማስረጃን ያረጋግጬ ላሳይ። ኦኬ፣ መጽሐፍ ቅዱስን ሁላችሁም ሰምታችሁታል። በጣም ከዚህ የበለጠ በጣም ብዙ ነገር አውቃለሁ ብሏል። ተምረህ ትሄዳለህ። ልክ አንተ ራስህ የንቀት ንግግር ከዛሬ ተምረህ ያላወቅኸውን ያላየውን እይታ ዛሬ አሳይቼ ካለው አይባልም። ሲጀመር ያውቃለሁ አታውቅም ነው ያልከው አድርገህ ስለምትናገር አንተ ቀስ እያልክ አሪፍ እየተናገርክ እኔ ደግሞ መጥፎ፣ እንደዛ ታስመስለ ኖርማሊ ማለት ነው። አንተ ያልከኛው አዳምጠኝ። አንተ ያልከው ግን ኖርማሊ እንደዚህ ነው። በቃ ቀጥታ በቀጥታ ያልከው ምን መሰለህ፣ ዛሬ እስከ ዛሬ ያላየከውን ነገር አሳይቻለሁ እኔ ያልከኝ ማለት ነው። ስለዚህ እንደዛ አይባልም ሰው። እኔ አሁን ደግሞ ከእንደገና ምን አልከኝ? እኔ ያላቅም አልከኝ። ስለዚህ ሁላችንም መጽሐፍ ቅዱስን እኛ ሁሉ ጊዜ እለት እለት ነው መጽሐፍ ቅዱስ ሁሉ እለት እለት አዲስ ነው ለሁላችንም፣ ለክርስቲያን ለአማኞች ማለት መጽሐፍ ቅዱስ እንደዚህ ነው የሚለው እዚ አሁን ለአንተ ፕሊስ ያልተናገርኳቸውን ንግግሮች ፕሊስ እባክህ ምን አለ ሪካርድ የተባለ ነው ማራ። አረ ፕሊስ ሳዳምጠኛ እንደሆነ ነገሮችን ንጸጥ ብዬ ሳዳምጥህም አንተ እኮ ፖዘቲቭ ብትሆን ጥሩ ነው። እኔ አሁን ያልኩ ስለምን ነበር እየወረ የነበረት ዛሬ እርግጠኛ ነኝ ከዚህ በፊት ነገሮችን ባልተመለከትክበት መልኩ የተወሰነ ነገሮችን እንዳየ በሌላ ቪው እንደተመለከት እርግጠኛ ነኝ ያልኩት ይሄ። ምን እያልኩ ነው ኤክስፔሪንስ ሼር እየተደራረግን ነው የሚል ሀሳብል ነገር ነው። አንተ ከዛ አካኪ ዘራፍ ውስጥ ገባ። እኔ መጽሐፍ ቅዱስን ከዚህ በላይ አውቃለሁ ምናምን፣ ጌታ ምስክሬ ምን ለመሰል የሚለ ነው። እግዚአብሔር ምስክሬ ስለሆነ ታጠቅ አለማወቅ። እኔ እዚህ ሁሉ ፊት ሰው ፊት ለምሳሌ የሆነ ነገር አንስቼ ላሳይ እችላለሁ። ግን እኔ ከአንተ ጋር ተከሸለ ተከሸለ መለካካት አይደለም ገስ ሊያስገባው እና ይላሁን ይ ፉከራ ምናምን እዛው ዲስሪስፔክት ታደርጋለች ሰ ከዚህ በኋላ ማንንም ሰሆን ያልታቀሰ ላችሁ ይሰማል። ብራዘር ማይክን የምታደርገው እሺ፣ አታቸው ረድ። ካልሆነም እኔ የመጽሐፍ ቅዱስን አምስት ፐርሰንት እንኳ ሳታነቡ እንዳነበበ ሰው አክት የምታደረጉ ሰዎች እንዲህ አይነት አማርኛ አይመችም። አጭርም ይሁን ረዥም፣ ኦኬ፣ የሆነ ጥቁርም ይሁን ቀይ፣ ወፍራምም ይሁን ቀጭን እኔ ነጭም ይሁን ጥቁር አልወድም። በቃ የሆነ እንደዚህማ ሌላ አይነት እንትን ውስጥ አትግቡ እንጂ በቃ ነውር ነው። እንደዚህ አይባልም። በቃ መጽሐፍ ቅዱስን እኔ በእንዳለ ቅም ምናምን አትበሉ እንጂ የሆነ የመጽሐፍ ቅዱስን ጌታ ምስክር ሁለት ፐርሰንቱን ያላነበባችሁ ሰዎች ናቸው። እንደዛ መጥሉት እና ሁለት ፐርሰንቱን ያክል እንኳን ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራእይ ሙሉ ሸምድዶ በጭንቅላቱ እንደያዘ ሰው አክታት አደርጉ ነው ይሄ። በጣም ሁሉም ሰው ክርስትናን በደንብ አድርጎ በያዘበት ዘመን ላይ ብዙ አሰክሱ አሰክሱ ሁሉም ሰው በየቦታው የሚሰከሰው ነገር ይበቃል። አሁን እዚህ ልክ ስፔሻሊ ከኛ ጋር ማስተወሩ አሰክሱ እንዲህ አይነት ሰዎችን ያልኩት እሺ። እና ሚላኑ ወንድማችን የወረርከው ከዚህ የበለጠ የተሻለ ሀሳብ ስለማታመጣ ነው። ጌታ በሚያቅ እንጂ ነገሮችን በፍቅር መመልከት ማውራት እንችላለን እግዚአብሔር በሚያውቀው ደግሞ አዎ ትክክል ነኝ። ነገሮችን አንተ እስከ ዛሬ ትረዳበት ከነበረው መልኩ ወጣ ባለ መልኩ ደግሞ የተወሰነ ነገር ተረድተሃል። እግዚአብሔር የተመሰገነው። ይሄ ነውር አይደለም፣ ተወዳጅ ወንድማችን። እና እኛ በቻልን አቅም አንዳንድ ነጥቦችን እናነሳለን። ዞሮ ዞሮ አሁንም ማርያም ልጆች ያሏት የሚለውን ሀሳብ እሱና ዳንኤል አንስተውታል። በመጽሐፍ ቅዱስ ማስረጃ በደንብ አርገን እናወራለን። በመጽሐፍ ቅዱስ ማስረጃ በደንብ አድርገን ዲስከስ አድርገን እንወስንበታለን። እሺ እሺ።